ሰላም ወደ ቻናል የቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን፣ እኔጋ ሁሉ ሰላም ነው። አለን ይመስገን። እንዴት ናችሁ? እንኳን አደረሳችሁ ለብርሃነ መስቀሉ። እኔጋ ሁሉ ሰላም ነው፣ እግዚአብሔር ይመስገን። እንግዲህ መስቀልን በአስራ ሁለት ዓመቴ በአገሬ ክብር ያለው እግዚአብሔር የተመሰገነውን ደስ የሚል ነበረ ደመራ በዓል። እና እንዴት ናችሁ ቤተሰቦች? ኒጋ ሁሉ ሰላም ነው፣ እግዚአብሔር ይመስገን። እንግዲህ ጠፍቻለሁ፣ ታውቃላችሁ፣ የኢትዮጵያ ኢንተርኔት በደንብ አይሰራም። ሼር ላይክ እያደረጋችሁ አበረታቱ ቤተሰብ፣ ያሉናችሁ ቤተሰብ ሆኖ። ያው እዚህ ስትመጡ ቆይታችሁ አጅር ይቀያየርባችኋል። ሄዲ ምንም አልተስማማኝ ብታዩ ማለት ነው። ከመጣሁ ጀምሬ መታመም ነው፣ እና በጸሎታችሁ አስቡኝና፣ እንዴት ናችሁ? ኒጋ ሁሉ ሰላም ነው፣ እግዚአብሔር ይመስገን። ሼር ላይ ካርጎ አበረታቱኝ ቤተሰብ ያሏቸው ቤተሰብ ሆኖ የተለያየ እያስኩኝ ይመጣለኝ፣ ስለሚመቸኝ ነው። ሰላማዊ በቃላለ ሁሉን ነገር አስጠላኝ፣ ለዛ ነው። እና ሰው መጥቶ ሰው ብታይ ቆም ብታይ ሰው ይመጣል፣ አንድ ይመጣ እና ለዛ ነው። በጣም ደስ ይል ነበር የእኛ ሀገር ቤተክርስቲያን፣ ቅዱስ ሚካኤል ቤተክርስቲያን ችቦ ለማብራት ሄደን ለመስቀል በዓል እና በጣም ደስ የሚል ነበር። ውጦች እላችኋለሁ። እና ሰው በቃ በጣም መጣ ሰው እንግዳ መጥቶ ነው። እና ቤተሰቦች አበረታቱ፣ ጀር አድርጉ፣ ላይክ አድርጉ፣ ሰብስክራይብ ቤተሰብ ያሏቸው ቤተሰብ ሆኖ በጣም ደስ ወይነ ዘንድሮ መስቀልን የዋልኩት እግዚአብሔር ይመስገን ድምጥ እየገባበት ነው። ደ ስላሴ እንትን ላይ ነው ማለት ነው። ችቦ ልናበራ እና ሁላችንም ለሀገራችሁ ያብቃችሁ እግዚአብሔር አምላክ በሀገራችሁ ልጆች። ስደት ሆናችሁ በቃ ላል የሁሉ ነገር ትከታተላላችሁ። አገር ቤት ስገቡ ይወራላል ዝርዝር ነው የሚልባቸው፣ ለምን እንደሆነ አላውቅም። እና አጀሮ ግን ይስማማል፣ ግን ለምን እንደሆነ አላውቅም። ያው ስለ ቆየ ሆነ መሰለኝ። አደለም ዩቱብ ላይ ምናምን ቀርቶ ስልክ ራሱን ያስጠላኝ ማለት ነው። ስደት ወኝ እኮ ደቂቃ ስልክ ራሱ አይለየኝም። እና የሆነ ቆይታችሁ ስትመጡ የሆነ አጀሮ ይቀያየርባቸዋል። እኔ በቃ ከመጣሁ ጀምሬ ያመኛል ምን እንደሆንኩ ማላውቅ እና እንደዛ ስለሆነ ነው። እንግዲህ እዚህ ጋር ደግሞ መስቀልን ፋብሊን ነው ያለው ቤታችን ውስጥ እና በጣም ደስ የሚል ነበረ። እግዚአብሔር ይመስገን እውነት ቤተሰብ እዚህ ጋር ቢሮ ተገዝቷል። ምንም አልቀረም። እንግዲህ ያው እንግዲህ የገጠር እስቲ ወንድሜ ልጅ ናት አረብ ሀገር ሰው ሁሉ ይሄዱ አልቆ በእናቶች የሚታዘዝ እንኳን የለም በእውነት እና ማታ አራትን የቤት እኛ ቤት ነበረ። ለዛ እየተሰነዳደን ነው፣ በጣም ደስ ይላል። ሁላችሁም ለሀገራችሁ ያብቃችሁ፣ በስደት ያላችሁ በእውነት ሰው ላይ በጤና ራሱ መጥቶ ቤተሰብን ማየት በጣም ትልቅ ነገር ነው። እግዚአብሔርን ትልቅ ገንዘብ ይባላል እንጂ በሰላም ቤተሰብን ራሱ ማየት ትልቅ ነገር ነው እንላችኋለሁ። እንግዲህ የገጠር ቤት ቤታችን ይህን ይመስላል። ሴት ስላሌላ አልተረታተም እና ይቸዋናት እዚህ ጋር ተሰር ይቻለው ድሎት ድሎቱ አልቋል። ከኢትዮጵያ እኔ ከስጋ ምን ያምረኛል የፍየል ድሎት ዚጋ እንጀሬ ቆርሻ ቁርሽ ያለው ተሰናድቼ ማታ ወንድሞቼን ተሰብስበን ደግሞ በደስታ ዋል መስቀልን እግዚአብሔር ይመስገን። እናንተን በሰላም ለሀገራችሁ ያውቃችሁ ምንህን ያለ ደፍቶ ለፍቶ ከሀገር ሲገቡ ደስ ይላል። የቢሮ አንዳንዷን አንዱ ልጅትን ያላቀው እና እነሱ ጋ ቢራ በቃ ወንድሞችን ዘና ላድርጋቸው ብዬ ቢራ ገዝተው ፍየል አርደው አንዱ ቤት ፍየል ስበል አንዱ ስንት ፍየል መስበላው መሰላቸው፣ እንዲ ተዋግቼ የመጣ መሰላቸው እንዲያሸንፍ እና በጣም ነው የተንከባከቡኝ ወንድሞቼ፣ በየቤታቸው ፍየል አርደው ደሞ የመስቀለታ እኛ ቤት አረን። እኔም ደግሞ ተሬን ተሰናተን ማታ በጣም ደስ ብሎ ነው ናከበር። በእውነት እናት ምን ያህል እንደምትደሰት እኔ እንጃ። አብሶ እናት እናት እግዚአብሔር ምን ወንድሜ ልጅን አስሰራ ብትባት ከተማ ይህ ቀረጠች ነው። እና እና ይህን ይመስላል የመስቀል በዓል እንግዲህ፣ ቤታችን በስደት ያላችሁ እናንተ በሰላም ሀገራችሁ ያብቃችሁ። ወደ ሻራሪ

አቤት አቤት ቂዋ አይ ገጠርኩሽና አራ ሰድት ያለ ነው ስላልተረተበ እንጂ ታቃላችሁ። እናት ቅሟ ደካማ ነው፣ እንደ ድሮ ልጅ የምታዙት ይለ ልጆቹ ሁሉ ወደ ስደት ወደ ስደት ነው። ሰራተኛ ራሱ ማርያም ፈልጋችሁ አታገኙም ማለት ነው። ሰራተኛ አሁን ለእናቴ ያልተፈለገበት ቦታ የለም። ሰራተኛ ጨርሾ ነው ጠፋ እቴ ምን እንዲሁ ማኔ ብቻ ነው እንትን አለች። እንደውም ገጠር ይሻላል ማለት ሰውም ጎረቤት የሚረዳቸዋል እንደዚህ የሚያመት ማለት ሲሆን ሲወልዱ ምናምን ጎረቤት ነው የሚያደርስ። አሁን እህቴ እግዚአብሔር ይመስገን በሰላም ተገላገለ። ይኔ ዚህ መጥቼ ገና ናብዬ ወለደች። መስቀታት ግን ሰራተኛ የለም። በቃ ይህ ስደት አሮጊት መጦር የለ እናት መጦር የለ። በቃ ሁሉም ለብር ይላል። አንዳንድ ፊሎቹ ብታየው እኔ አሁን የኔ ሲል በስማም ልዩ ልጅ ማዕት ነው ያለው። ሰሰሪ በቃ የሆነ ነገር ድግስ እንኳን ከተደገሰ ልጆቹ ረብረብ ረብ ብለው ነው የሚሰሩት። አሁን ግን እኔ እንጃ፣ ውሃ የሚያጠጣችሁም የለም ማለት ነው። በቃ ወጣቶቹ ወደ ስደት፣ ወንዶቹም ወደ ስደት፣ ሴቶቹም ወደ ስደት። ይሄ ስደት ምንድነው የሚያስቀረው? መድኃኔዓለም፣ አሁን በቃ አሮጌት አሮጌትና ሸማግሌ የሚጦሩ አጥቶ በቃ እዛው እና እኔ እንጃ እግዚአብሔር አምላክ ምረቱን ያወርድልን። በስደት ሰው ልጅ ሁሉም ተሰዱ ተሰዱ፣ እናቶች አባቶች የሚጦራቸው አጡ። ከልኳል አለፈም እሱ በቃ ሰው የሚኑሮ ምኑር ምኑ እያየ እየተመሳጨ መሰደድ መሰደድ በቃ እና በስማም እኔ ኮፊት ያኔ ያኒ ዚህ ያለን ጊዜ በቃ ለማንም የምሰራው ድግስ ሲደገስ

ልጆቹን በቃ ድግ ብሎ ምናምን ቀይርቅይር ነው የሚለው። እንኳን ነገሩ እንኳን አስራ ሁለት ዓመት ቀርቶ ሰው በአንድ ዓመትም ይቀየራል። ግን ቢሆንም በስማ እኔ እዚ ሆኜ ትንሾቹ ልጆቹ ልጆች አሁን ወደ ስደታ ግማሾቹ ዱባይ ግማሾቹ እንትን እና እግዚአብሔር እውነት ስደትን በቃችሁ ይበላል። የወንድሜ ሚስት ናት የሁላቸውን ሁሉ ከተፈች። እውነት እኔ ምንም አልከተፍኩኝ ሎት ከተፉ ሜነሽ ከተፉ በቃ ሁሉን ነገር የውጭ ድሮት ስጋ ጠጋ ተባለች። ግን የሳ ልጅ አይደለችም፣ ስትወዳት እቺ የሌላው የወንድሜ ልጅ ናት። ይህ ቅድሟት ወይኔ ከእናቷ በላይ የምትወዳት ጠጋ ቃ ስደፋፋ ቆይታ